ፖስት ፒልን እንደ መደበኛ የወሊድ መከላከያ መጠቀም ይቻላል? ዶክተር ሜላት ብዙ ሰዎች ፖስት ፒልን በተደጋጋሚ ጊዜ በአንድ የሚኒስትራል ሳይክል ወይም ደግሞ በአመት ውስጥ በተደጋጋሚ ጊዜ ይወስዱታል። ነገር ግን ፖስት ፒል እንደ ቋሚ የእርግዝና መከላከያ አይወሰድም። ፖስት ፒል ድንገተኛ እርግዝና መከላከያ መድኃኒት እንጂ ቋሚ የሆነ እርግዝና እንዳይፈጠር የሚከላከል ኮንትራሴፕቲቭ አይደለም። እንደ ፖስት ፒል ተመሳሳይ ፕሮጀስትሮን የያዙ የተለያዩ በክንድ የሚቀበር መርፌ፣ በማህጸን የሚገባ ነው የሚዋጥ የተለያየ አይነት መድኃኒቶች ስላለ እባካችሁ በቅርብያችሁ ወዳለ የትኛውም ማህፀንና ጽንስ ሐኪም ወይም የትኛውም ጤና ጣቢያ በነፃ የሚሰጡ ሰርቪሶች ስላሉ እነሱን በመጠቀም ፖስት ፖልን አዘውትረን በመጠቀም የሚገኝ ሳይድ ኢፌክቶቹ ለምሳሌ አበባ መዛባት፣ አንዳንዴም ደግሞ አያስ ብለውና እርግዝና ከተፈጠረ ደግሞ ከማህፀን ውጭ ወይም ደግሞ ተፈ ፕረግናንሲ መፈጠር ቻንሱ ከፍተኛ ስለሚሆን ይህን ጥንቃቄ በማድረግ ቋሚ የሆነ የወሊድ መከላከያ በመጠቀም እነዚህን መከላከል ትችላላችሁ ማለት ነው። ጥያቄዎች ካላችሁ ኢንስታግራም ላይ ወይም ደግሞ ዜ ላይ ከመት